246 ኪሎ የሚመዝነውን ወይፈን በቀን ውስጥ ስንት መጥመን ነው ወይ ደግሞ ፌሩሽካን መብላት አለበት? ዝም ብሎ ተገኘ ተብሎ መኖ ለከብት አይሰጥም። ቢኮስ የእነሱ ኪሎ መታወቅ አለበት። ደክሞኝ ከስራ አሁን ነው ቤት የገባኝ። ኦልሞስት አሁን ሰት ሰዓት ነው ኦልሞስት ሶስት ሰዓት ነው፣ መተኛት ነበረብኝ። አንዱ የሰባት በሬዎች ኪሎ ባለፈው መዝኝለት ነበረ። ያንን የመዘንኩለትን ላክልኝ። እሱ የላክልኝን የበሬዎቹ ኦልሞስት ወይፈን ናቸው። ሁሉም የወፈኖቹን ምንድን ነው የምሰራው እነሱ የበሉትን የአሰርና አሰር አልባ ኮንሰንትሬሽን ፉድ እና ራፌች ቡድን ምን ያህል መብላት አለባችሁ ብሎን ካልኩሌት አርገላክልኝ ብሎን። ይወላችሁ አይኔ ላይ እንቅልፍ አለ። ስለዚህ በዚህ ሰዓት ካልኩሌሽን ሰርቼ ክለት ነው። ስለዚህ አሁን ሁሉም የሚታያችሁ ከሆነ ይወላችሁ ሰባት ናቸው። የሰባቱም ኪሎ ላ አንዱ 246 ኪሎ፣ የሚታያችሁ ከሆነ አንዱ 246 ኪሎ ነው። አንዱ 220 ነው። አንዱ 273 ነው። አንዱ 257 ነው። አንዱ 248 ኪሎ ነው። ሌላው 148 ኪሎ ነው። ጥጃው ደግሞ 90 ኪሎ ነች። የነዚህን ኪሎ አውጥተን ነው መኖ የሚሰጣቸው። ዝም ብሎ ተገኘ ተብሎ መኖ ለከብታ ይሰጥም። ቢኩስ የነሱ ኪሎ መታወቅ አለበት። 246 ኪሎ ስባዛ ምንድነው ይሄ አሰር አልባ ኮንሰንትሬሽንን የሰውነታቸውን አንድ ነጥብ ሁለት እስከ አንድ ነጥብ አምስት ፐርሰንት መብላት አለባቸው። ያዙት። ስለዚህ እኔ በአንድ ነጥብ ሁለት ነው የምሰራላቸው። አሁን የምንሰራው ምንድነው የ246 ኪሎ የሚመዝነውን ወይፈን በቀን ውስጥ ስንት ምጥመን ነው ወይ ደግሞ ፍሩሽካን መብላት አለበት ወይ ደግሞ ማድለቢያን ምን ያህል መብላት አለበት የሚለውን አብረን እንሰራለን። 246 ኪሎ የሚመዝነውን ወይፍን በአንድ ነጥብ ሁለት እንሰራለታለን። ስለዚህ 246 ኪሎ ስባዛ አንድ ነጥብ አንድ ስንት መጣልን 2.9 ይሄ 2.92 ኦልሞስት 3 ኪሎ ስለዚህ ምንድነው ይሄው ይታያችሁ ከሆነ በደንብ ይሄ 2.9 የፍሮንት ካሜራ ስለሆነ በዛኛው ነው የሚያሳየው ስለዚህ 2.9ን አገኘነ? የለ ስንት ኪሎ? ሶስት ኪሎ አገኘን። የዩኤፍን 246 ኪሎ የሚመዝነው በ24 ሰዓት ውስጥ ሶስት ኪሎ ምጥመኖ መብላት አለበት ማለት ነው። ሶስት ኪሎ ምጥመኖ ከበላ ከሱ ሰውነት ጋር ከሱ ቦዲ ዌት ጋር እኩል ሄዳል ማለት ነው። አሰር አልባ ማለት ነው። አሰርንስ ወይ ደግሞ ራፌጅ ፉድን ራፊይ እነማን ናቸው? እነሳይ ልጅ፣ ጭድ፣ ሳር፣ የስንዴ ገለባ እነዚህዎችን አንድ ላይ የሚቀላቀል ብቻውንም አብሎ ጭዱንም ይሁን ሳሩንም ይሁን ብቻውን አብሎ ግን የሰውነቱን የክብደቱ ሶስት ፐርሰንት መብላት አለበት። አሁንም ሁለት መቶ አርባ ስድስትን በሶስት ፐርሰንት እንስራለን

ስድስት ኪሎ የሚመዝነው ወይፈን በአንድ ቀን ወይ ደግሞ በ24 ሰዓት ውስጥ ስ24 ሰዓቱንም እየበላ አያሳልፍም። ሬስት ዘይም አለው፣ የማመንዠጊያ ሰዓት አለው፣ የውሃ መጠጫ አለው እና የማያሰባና የእንቅልፍ የመተኛ ጊዜ አለው። ስለዚህ ከ24 ሰዓት ውስጥ የሚበላው በ24 ሰዓት ውስጥ የሚበላው መጠን ሶስት ኪሎ ደመር አስር ሳይሌጅ ገለባ ጭድ ሳር ተቀላቅሎ ሶስት ኪሎ መብላት አለበት። ስለዚህ እሺ፣ ስንት በላ ማለት ነው? አጠቃላይ ከአስርና አልባ አስር ኪሎ በላ ማለት ነው። ውሃ ደግሞ የሰውነቱን ክብደት አስር ፐርሰንት መጠጣት አለበት ዛሬ

ሳርን ጭድን ሳይሌጅን አጠቃላይ ሰባ ኪሎ ከበላ፣ ኦልሞስት ወደ ሰባት ተኩል ፍሩሽካ ሶስት ኪሎ ከበላ፣ ውሃ ደግሞ ሀያ አራት ነጥብ ስድስት ኦልሞስት ሀያ አምስት ሊትር ሀያ አምስት ሊትር መጠጣት አለበት። ወይፈን የምታደልቡ ሰዎች በሬ ምንም የመጽፎ ወይሞ ቪዲዮ ላይ አወርዳችሁ ታስቀምጡ ካላችሁ ለአሰር አልባ የክብደቱን አንድ ነጥብ ሁለትን ታባዛላችሁ። ለአሰር በሶስት ፐርሰንት ታባዛላችሁ፣ ክብደቱ ማለት ነው። ውሃውን ደግሞ የውሃ መጠን ምን ያህል መጠጣት አለበት የሚለውን ለላሞችም ያገለግላል። የሰውነታቸውን አስር ፐርሰንት መጠጣት አለባቸው። ኪሎን እንዴት ነው ምና ለምትሉ ደግሞ ህንዶቹ መመዘኛ ማሽን ዲጂታል ይሆናላቸው። እኛ ሀገር ላይ ደግሞ ያለን ምንድነው ሜትር ነው ያለን። ኖርማል ሜትርን የምትጠቀሙ ከሆነ ኖርማል፣ ይሄ ልብስ ስፌት ቤት ያለውን ሜትር የምትጠቀሙ ከሆነ ምታደርጋላችሁ መሰላችሁ ከፒንቦን እስከ ሾልደር ድረስ ፒንቦን ማለት የእንስሳቱ ጭራው ጋር ያለችው አጥንት ከኋላ እንዲህ ሁለት ሆና የምትወጣው ማለት ነው። ከሱ እስከ ሾልደር ይሄ ቴኒስ መጫወቻ የሚመስለው አጥንት የለም ባሪዎች ስታረዱ አይታችሁ ይሆናል። ራኬት የሚመስለው ነገር አለ። እስከሱ ትሰፍራላችሁ። ስለዚህ ከፒንቦን እስከ ሾልደር ትሰፍሩና የሆነ ሜትር ታገኛላችሁ። ለምሳሌ ሜትር ከሰባ አገኛችሁ እንበል። ስባዛ የሄር ትገርዝ ደግሞ በፊት እግር በፊተኛው ሳይሆን ፊት እግር ሆኖ ኋለኛው መሀል ላይ በጀርባ ላይ አዙራችሁ ጀርባ ላይ ትይዛላችሁ። በዚህ ኤልቦ የምትባላለች እንጂ ያው በሬ የፊት እግር ሆኖ ከኋላ እንጂ ኤልቦ የምትባለዋል በሱ ስር ታሳልፉና የሆነ ሜትር ታገኛላችሁ። እንዴት ነው ከዛ ኪሎ ታገኛላችሁ። ይሄኛው አባስታችሁ ወይ 200 ኪሎ ይመጣላችሁ ወይ 250 ኪሎ ይመጣላችሁ። ስለዚህ ኪሎ መውሰድ ለምንድን ነው የሚጠቅመን? መድኃኒቱን በትክክል ለመስጠት መኖቸውን በትክክል ለመስጠት። ለምሳሌ በዘልማድና በዘፈቀደ እንዲሁ ሳይሆን አይቀርም ተብሎ አይሰጥም። ስለማማና ያለ ክብደቱ ከታወቀ መኖ መስጠት ምንም አይቸግራቸውም። ለምሳሌ አንድ ኩንታል ምናልባት ለአስራ አምስት ቀን የሚበቃ ከሆነ እናንተ ዝም ብላችሁ የምሰጡ ከሆነ በዘጠኝ ቀን ልጨርሱ ትችላላችሁ። በዘጠኝ ቀን ጨረሳችሁ ማለት ትርፍ ለማትረፍ የምሰሩት ስራ ምን አደረጋችሁ ማለት ነው? ወደ ኪሳራ ወይ ደግሞ ወደ ኖርማል ዋጋው መልሳችሁ ይሸጣችሁ ማለት ነው። የመስፈራን ሄር ትገርቱ ላሳያችሁ ወይ ላችሁ እችኛዋ ሄርት ገርት ትባላለች። ስለዚህ ይሄኛው ኪሎ ነጥካ ነው ይሁላችሁ። እዚ ጋር ምን ትላለች ምታያችሁ ከሆነ ፊት ለፊት ካሜራ ስለሆነ እዚህ ጋር ጓራ አሳያችሁ ይሁላችሁ እዚህ ጋር የላይኛው ሴንቲሜትር እና እዚኛው ማለት ነው ይላችሁ። ሴንቲሜትር እና ኬጂ ያላት ምናልባት ማታ ለሊት ስለሆነ በደንብ አይለይ አላት። ስለዚህ ክብደትን በዚህ ነው የምናውቀው። ለምሳሌ አሁን ቆይ፣ ክብደት የራሴን ክብደት ወስጄ ላሳያችሁ። ስንሰፍረው ቅድም ያልኳችሁ ማለት ነው። የምንሰፍረው እንዴት ነው በሾልደር በኩል ያልኳችሁ ማለት ነው ላ እንዲህ አደርጉ እና እንዲህ ዜሮ ላይ ትይዛላችሁ ማለት ነው። ስለዚህ ሾልደር ላይ እንዲህ እንዲቀጥል እና ከዛ እንዲህ ትይዛላችሁ ለ ነው ስንት ኪሎ እንኩኝ ማለት ነው። እኔ ይታየችው ከሆነ ይላችሁ ሰባ ሶስት ኪሎ የራሴን ኪሎ ማለት ነው። እችኛዋ ሰባ ሶስት ኪሎ ማለት ነው። ስለዚህ በግን ብታደልቡ ወይፈንም በሬም የፈለገ ነገር ብታደልቡ እችኛዋ ኪሎ መለካ ነች። በጣም በቀላሉ በኪት ይዛችሁ ትሄዳላችሁ። ብዙ አይነት አላት ይችኛ ነገር ብዙ አይነት አላት። ስለዚህ ይችኛው መጠቀም ትችላላችሁ። የ246 ኪሎን አብረ ሰርተናል። ስለዚህ የወር የከብቶቻችሁን አስቤዛ እናንተ ከብቶቹ ጋር ባትኖሩም፣ ለምሳሌ ቤታችሁ ሆናችሁ ምናልባት አሁን ቴክኖሎጂ ሰፍቷል ስለሆነ በካሜራ መከታተል ትችላላችሁ እረኞቻችሁ መጥን መኖቹን እንዳይሸውዳችሁ በብዛት ምንድን ነው የሚደረገው? ይሄ የሚሸውዱ ፋርም ላይ ያለው ያሉ ልጆች መጥን መኖን እናንተ ባላችሁት መሰረት አይሰጡም። አንድ በራሳቸው በብዛት ያልተማሩ ልጆች ስለሆኑ በብዛት በራሳቸው ስተ የለው መሰጡት አንድ ፋርሙ አካባቢ ብዙ ከሆነ ምንድነው ይሄ ፍሮሽካዎችን አውጥቶ የመሸጥ ሌላ ፋርም በብድር ሰጥቶ ሾሽካ ሰጥቶ ብርን ይመቀበል። እንደዚህ እንደዚህ ሌሎች አይነት ሌብነቶች አሉ። የወተት ስርቆት እሱን ተዉት። የወተት ስርቆት እሱ እንደልብ ነው ያለው። ስለዚህ በካሜራም ተከታተሉ፣ በምንም ተከታተሉ። በእናንተ እንስሳቱ ኪሎ መጠን ምን ያህል እንዳይመላ በቀን ዝም ብላችሁ አምስት ኪሎ ተጻትሉ ይሰፈራሉ የኪሏቸው መጠን ይወጣል። የኪሏቸው መጠን ከወጣ በኋላ እናንተ በአንድ ወር በሬ ለማድለብ ከዘጠና እስከ መቶ ሀያ በሁለት ወርም የሚደል ባለ የሶስት ወርን መኖ አሟላለሁ ብላችሁ አስቤዛ፣ የከብቱን አስቤዛ ከገዛችሁ በዛ ሶስት ወር መሀል ማለቅ ያለበትን በዚህ ከልኩሌሽን ነው የምታገኙት አንድ በሬ በሶስት ወር ውስጥ አምስት ኩንታል ይበላል ከሆነ

ግን ጥቅምትና ጥቅምት መጨረሻና ህዳር ወደ ትሳት ሜጃ ላይ ሳር ብትገዙ፣ ወደዚህ ማድለቢያ እና የከብት ስራ ውስጥ የምትገቡ ሰዎች ሳርን መግዛት ያለባችሁ ከህዳር አካባቢ በቃ ታይዶ ገበያ ላይ እንደ ልብ በሚገኝበት ሰዓት፣ ቦንዳ ሳር ስገዙ መሸወድ የሌለባችሁ ልንገራችሁ ስሙ። አንደኛ ሲገዙ አረንጓዴነቱን ያልጨረሰ ማለት እርጥብ ሳይሆን ደረቅ ሆኖ ግን ከለሩ አረንጓዴ የሆነ እሱ መግዛት አለባችሁ። ሌላ ቁመቱ በጣም የምትሸወዱት ቢያንስ ከፋፍሎት በሲስም ሊያስሩት ይችላሉ። ቁመቱ አንድ ሜትር ወደላይ ማለት ነው። ቁመቱ አንድ ሜትር ወደ ጎን ደግሞ 50 ሴንቲሜትር ይህኛው ከሆነ እንደዚህ አይነቱን ካገኛችሁ፣ በአንድ ቀን ውስጥ አንዱን ቦንዳ አምስት ከብቶች ሊበሉት ይችላሉ። ተስማማን። አንዱን ቦንዳ አምስት ላሞች እንስሶች ሊበሉ ይችላሉ። ግን እንዴት ነው የምትሸወዱት መሰላችሁ? ልንገራችሁ። ቁመቱን ሰባ ያደርጉታል። ምታስባው እቺ የምታጭሉና የምታስባ ትራክተር የምትመስል መኪና የለችም። አጀስት ይሆናል እዛው ላይ አጀስት ያደርጉታል ቁመቱን ሰባ ሴንቲሜትር ያደርጉታል። ወደ ጎን ዊድዝ ደግሞ ሰላሳ ሴንቲሜትር ያደርጉታል። ይወላችሁ ከሜትሩ ሰላሳ ሴንቲሜትር ተሸወዳችሁ፣ ከዊድሱ ሀያ ሴንቲሜትር ተሸወዳችሁ። አያችሁ ሁለቱ ስገዙ ቢያንስ ሶስቱ ስትገዙ ሁለት መሆን የነበረበትን ነው፣ ሶስት አርጋችሁ የምትገዙት በአምስት መቶ አስር ብትገዙት አሁን ባለው ገበያ ብትገዙት አምስት መቶ አስርን ትርፍ ሶስት ስትገዙ አምስት መቶ አስር ትርፍ ነው ማለት ነው ያሳለፋችሁት። ስለዚህ አንድ ሜትር በሀምሳ እሱን በአምስት መቶ ብትገዙት ምንም ችግር የለውም። እሱን ከገዛችሁ አምስት በሬዎች ወይም አምስት ላሞች በአንድ ቀን ይመገቡታል ማለት ነው ሶ እዚህ ላይ እንዳትሸወዱ የሻገተ ፀሐይ ላይ የቆየ ይሄ ከጨፌ ላይ የሚመጣው ሰፋ ሰፋ የሚለውን እሱን ከገዛቸው በጣም ክቡ ካለ ስታነሱት ክብደት ካሌለው ከንቱ ስለዚህ መኖ አገዛዝ ላይ በጣም ተጠንቀቁ በሰዓቱ በወቅቱ በደረሰበት ሰአት ግዞ። ሁለት መቶ ሁለት መቶ ሃምሳ በሚገዛበት ትታችሁ 500 የሚገዛበት ሳ ላይ ከገዛችሁ የእናንተ ትርፋማነት የትዋ ነው ታዲያ? ስለዚህ የኛ የኛውን አስተካክሉ። መልካም አዳሪ ይሆንላችሁ። ደህና ሁኑ።